አሁን ያለበት ሁኔታ በሁሉም ራቱም አቅጣጫ ብትሄድ ሕግ የማስከበር ስራውም የተከናወነ፣ በተመሳሳይ ኢኮኖሚውም ፖለቲካውም አጠቃላይ የህዝቡ ሰላምና ደህንነት በአስተማማኝ ሁኔታ ውስጥ እንዲገኝ የሚያደርግ ስራ እየተሰራ ነው። በዛው ልክ መዋቅሮቹንም የማስተካከል በተለያየ በተለየ የጽንፈኛ እና ዘራፊ ኃይል ህብረተሰቡን ሀብትና ንብረት በመዝረፍ ጭምር ለከፍተኛ እንግልትና ስቃይ የዳረገውን ሂደት የሚቀይር ስራዎች እየተሰሩ ነው። ፖለቲካ አጀንዳ ያላቸው አካላት ራሱ ጽንፈኛው ኃይል ህዝብን እንዴት እንደሚረሽን በተጨባጭ መምህራንን እንዴት እንደሚረሽን በድምፁ በግብሩ እየተለየው ንጹሐንን የሚጨፈጭፍ ሽማግሌዎችን በዳዴ እያስኬደ የሚደበድብና፣ መጨረሻም የሚገል ይሄን ኃይል ነው ማውገዝ የነበረበት፣ ዓለም አቀፍ በለው ሌላም አካል። ግን ፖለቲካል ኢንቴንሽን ይዞ የሚሰራ ኃይል ስለሆነ እንዲህ አይነት በሬ ወለደ ተረት ተረቶችን በማንሳት ህዝብ ተጨፈጨፈ በትምህርት ቤት፣ ህዝብ ተጨፈጨፈ በሃይማኖት ተቋም፣ ህዝብ ሲቪሊያን ላይ እንደዚህ ሆነ የሚለው እኔ በሬ ወለደ ተረት ተረት እንጂ የኢትዮጵያ መንግስት የአገር መከላከያ ጀግናው ሰራዊት የክልሉ ጀግና ጸጥታ ኃይል አባላት በህዝብ ላይ በሲቪልያን ላይ አንድም ቀን የዚህ አይነት ጥፋት እሱን ለመከላከል በአንጻሩ መስዋዕትነት እየከፈለ ያለ ኃይል